እናንተም ደስ ይላችኋል፣ እኛም ደስ ብሎናል። ሁሉም ሁሉም ከ400000 በላይ እሱ ጋር ከ400000 በላይ እሷ ጋር ከ250000 በላይ እኛ ጋር ደግሞ ያው ትንሽ ነን እኛ ወደ 3000 4000። ግን እናንተ ሰብስክራይብ ካረጋችሁት ብዙ እንሆናለን እና ድፍን የኢትዮጵያ ሕዝብና ድፍን የቡታጅራ ሕዝብ እንዲ አረባ አገር ያላችሁ እህት ወንድሞችም፣ ሁላችሁም ያስደስታችሁ አንድ ነገር አለ። እሱ ምንድን ነው? የሩታ መውለድ ደስተኛ ሆነን ያው ቤቷን ልንሄድ ይያስ እኛንም፣ እኔ የምሬን ነው ምለ አብርሃም እንደዚህ አይነት ወዳጅ እንሩታም እንደዚህ አይነት ወዳጅ እንዳሏት አላቅም ነበር። የእውነት የእውነት፣ ይሄንን ቪዲዮ ውስጥ እየገባሹ ማለት ነው። እንኳን ደስ አለ አብርሃም፣ ልጁ ያሳድግል፣ ፈጣሪ ያሳድግል እያላችሁ ጻፉልን። ከመከፈታችን በላይ የተደሰትንበት ሩታ በሰላም መገላገል፣ በጣም ደስተኞች ነን። እነሩታም ቤት ማለት የሚያስፈልጉን እንትኖች ይዘን እነሱ ቤት ነው የምንገናኘው፣ ማለት ነው። እንወዳቸዋለን። እስከዛ ወደ ዳይ ወደ ቤቷ እንሂድ። ሰላም ሰላም ሰላም ሰላም! እንዴት እንዴት እንዴት አላችሁልን? ውድና የተከበራችሁ የኛ ተወዳጅ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ ደስታ በደስታ ሃፒ በሃፒ ሆነን ተመልሰን ወደ እናንተ መተንላችኋለሁ ማለት ነው። እንግዲህ ዛሬ የመጣንበት ቪዲዮ ልንገራቸው አልንገራቸው ምን ያውቁታል። ግን መጀመሪያ ሰላም ብላችሁሽ፣ መጀመሪያ መጀመሪያ ሰላም ታይቀርማ። እሺ ሰላም ሰላም፣ ፋሚሊ እንደምን አላችሁ? እንደምን ቆያችሁ? በጣም በጣም በጣም፣ በተረፈኛ ደህና ነን። እናንተስ በያላችሁበት ደህና ናችሁ? ደህና ሆኑልን፣ ደህና ቆዩልን። እና በተረፈ ወደ መርዷችን፣ አ መርዷችን፣ ደስታችን፣ ደስታችን አንተ እና እናትህ እና እናንተም ደስ ይላችኋል፣ እኛም ደስ ብሎናል። ሁሉም ሁሉም ከ400000 በላይ እሱ ጋር ከ400000 በላይ እሷ ጋር ከ250000 በላይ እኛ ጋር ደግሞ ያው ትንሽ ነን፣ እኛ ወደ 3000 4000፣ ግን እናንተ ሰብስክራይብ ካረጋችሁት ብዙ እንሆናለን። እና ድፍን የኢትዮጵያ ሕዝብና ድፍን የቡታጅራ ሕዝብ እንዲ አረባ ሀገር ያላችሁ እህት ወንድሞችም፣ ሁላችሁም ያስደስታችሁ አንድ ነገር አለ እሱ ምንድነው? የሩታ መውለድ ደስተኛ ሆነን ያው ቤቷን ልንሄድ ይያስ እኛንም ደስታ በደስታ አድርጎናል፣ እናንተንም ደስታ በደስታ አድርጓችኋል። ሁላችሁም ተደስታ ተፍለቅልቋል ባይዘው ከተማው እኛ ጋር በጣም ደስ ብሏችሁ፣ በጣም ደስ ብሏችሁ እየተባለ የነሱ ፎቶ የነሱ ቪዲዮ ምናምን ነው እየተለቀቀ ያለው። ለዛ ስለሆነ ደስ ብሎናል፣ ደስ ደስ ብሎናል ከምር። መቼስ መቼስ ያልሰማ የለም ሩታ መውለዷን፣ ሁላችሁም ሰምታችኋል። እኛ ጋር ያሉ ፋሚሊ እኛ ጋር ያሉ ፋሚሊ እና አብርሃም ጋር ሩታም ጋር ያሉ ፋሚሊዎች ሁላቸውም ሰምተዋል። ኮሜንት ላይም ብዙ የእውነት እኔ የምሬን ነው ምለ አብርሃም እንደዚህ አይነት ወዳጅ ሩታም እንደዚህ አይነት ወዳጅ እንዳሏት አላቅም ነበር የእውነት የአብርሃም ቪዲዮ ላይ ማለት ነው ኮሜንቱን አብርሃም እንኳን ደስታ ከአስር ሺህ በላይ ለምን ሰብስክራይብ ፎሎ ስላረጋችሁ በእናንተም ለእኛ አርጉንና የቤታቸውን እናሳያችኋለን። ቤታቸውን ሄደን በቃ ሙሉ ነገር ሰብስክራይብ ፎሎ ይል እንደ ይኸው አምስት ሺህ ልንገባ ትንሽ ቀን ነው የቀረን፣ አምስት ሺህ ብቻ ልንገባ በእናንተ ደስታ ከምር እስከ አስር ሺህ ሰው እስከ አስራ ምናምን ሺህ ሰው እያየን ነው። ግን ለምን እናንተ ደግሞ ሰብስክራይብ ፎሎ እያረጋችሁ ነው አይደለም? እባካችሁ እናንተ በዚህ በዚህ ደግሞ አስደስቱን። አብርሃም ደስተኛ በመሆኑ እናንተ እንደምታደረጉን እርግጠኛ ነኝ። አብርሃም እንኳን ደስ አለ፣ እነሱን ፎሎ እናረጋለን በምትሉ እና የእውነት ይህንን ቪዲዮ ውስጥ እየገባሹ ማለት ነው እንኳን ደስ አለ አብርሃም፣ ልጁ ያሳድግልህ፣ ፈጣሪ ያሳድግልህ፣ ባርኮ ያሳድግልህ እያላችሁ ጻፉልን። እና ግን ዛሬ ትንሽ የደበረን ነገር አለ ማለት ሩታልን ጠይቃ ትላንትና፣ ያው ሁላችሁ ማይታችኋል ከትላንትና የለቀቅ ነው ቪዲዮ ሆስፒታል ድረስ አልታናቸው ምናምን ተመልሰናል። ማለት እኛ ኤፍሬምን ስንጠይቀው ምናምን አዲስ አበባ ኤፍሬም ጋር ነበር እዚህ እና አብርሃም ማናቸውም ጋር ስልክ አልሰራብሮን ኤፍሬም ጋር አዲስ አበባ ነበር ደውለን ጠየቅ ነውና ሆስፒታል ማለት ሁለት ሆስፒታል ነው። ዓለም ሆስፒታል ና ያው ትልቁ ሆስፒታል የከተማው ማለት ነው። እና እኛ ሄድ ነው የከተማ ሆስፒታል ነበር ሄድ ነው። እነሱ ግን እዚህ ዓለም ሆስፒታል የግል ነበር ሄዱት እና አሁን ወደ ቤት ሄደዋል ብለውናል። ደግሞ በዛ አቋርጠ እዛ ከዛ አይታቸዋል ከዛ ወተን እዛኛ ሆስፒታል ነበር ሄድ ነው ቤት ሄደው ነበር። ዛሬም ደሞ ሄደን ዛሬ ደግሞ ስንሄድ እና አብርሃም ቤት ሄድነው። ሩታ ያለችው እናቷ ቤት ነው። የእውነት በጣም ደብሮናል። በዚህም ቪዲዮ ከመያዛችን በፊት እና አብርሃም ቤት ሄደን ነበር፣ ግን ሩታ ቤት ነው ያለት። የወለደችው ከወለደች በኋላ እዛ ነው የገባችሁ። ና በዚህ በጣም ደብሮናል። ከድብ ከመደበራችን በፊት የተደሰትንበት ይበልጣል እና ከዛሬ እዛ ቤታቸው ሄደን ሩታን ከማጣችታችን ከመከፈታችን በላይ የተደሰትንበት ሩታ በሰላም መገላገሏ በጣም ደስተኞች ነን። ሩታ በሰላም መውለዷ ከምንም በላይ ነው የሚያስደስትን ነገር ነው እና የእውነት እንትን ቤታቸው ሄደን ሙሉ በመረጃ የተያዘ ቢሆን በጣም ደስ ይለን ነበር። እና ቤቷ እኛ አብርሃም ቤት ነው የሄድነው፣ እሷ ግን ያለችው ራሷ ቤት ወይም እናቷ ቤት ነው የወለደችው እና ከዚህ በኋላ ምን እንደምናደርገው ቀጣይ እነርሷን ቤት ማለት የሚያስፈልጉን እንትኖች ይዘን እነሱ ቤት ነው የምንገናኘው ማለት ነው። ቤተሰቦች ቤቷን ማወቅ አለብን እና የልጁ ማቴሪያሎች ሁሉ ነገሮችን ማመቻቸት አለብን። በኋላ ላይ ቅድሚያ ቤቷን እኮ አው ልብስ፣ የልጅ የልጅ ማሳደጊያን ክብካቤዎች እኔ እናታችንን እንጠይቃለን። የኔ እናታለች እሱም እናታለች ለአራት ምን ምን እንደሚያስፈልግ እንጠይቃለን። ያው በርግጠኛ አናቅም፣ አልወለድንም። እኔ የማውቀው እንትን ይሄ ማዘር ከጎረቤት ሲውሉ ምናምን ይዛ የምትሄደው ነገር ምን ካልሲ፣ ካልሲ ምንድነው ከታች የሚያረጉት ዳይፐር ነው ሙቅ አስታወስ፣ እሱን ነበርና ማዘር ይዛ ስትሄድ ብዙ ጊዜ ገንፎ ቤት ነው ራሳቸው ቤት ነው የሚዘጋው። እሱም አውቃለሁ ራሳቸው ቤት እንደሚዘጋጅ እና ማት እናታችንም ጠይቀን ሟሟላት ያሉብንን ነገር አሟልተን ወዴት እንሄዳለን? ሩታን ልንጠይቃት። ስለዚህ ቤተሰቦች እስከዛ ባለው ሰብስክራይብ እያረጋችሁ ፎሎ እያረጋችሁ ሼር እያረጋችሁልን ተባበሩን። ቤተሰቡን ተቀላቀሉን። ሁሌ ይሄን እንደጠየቅናችሁ ነው። ሰላም መውለድ ወይም ደግሞ ያስደስታችሁ ሰው ሰብስክራይብ አድርጉን። እውነት ኮሜንቱን አጥልቅልቁት። በቃ ሩታዬ፣ እንኳን ደስ አለሽ፣ ፈጣሪ ያሳድግልሽ እያላችሁ ጻፉልን። እውነት የምትወዱ ከሆነ ሰብስክራይብም እያረጋችሁ እውነት ነገር ከሆነ ይሄን ቪዲዮ ከሌላው ጊዜ እንትን እንፈልጋለን እና በቃ እንዳልኳችሁ ነው ሰብስክራይብ ያደረጋችሁ ቤተሰብ ሁኑን፣ ቤተሰብ ሁኑን፣ ተቀላቀሉ እንወዳችኋለን። እስከዛ ወደ ዳይ ወደ ቤቷ እንሂድ እንሂድ። አንተ ግን ለምን እንደዚህ አናረግም? ምን ለምን ሰፈሩ ላይ ለልጆች አንጠይቀው? አሃ እንትን አሁን ምን ባዶ እጃችን ነው። ምን ነው፣ ልጆችን ጠይቀን ለልጆች ቤቱን ቢያሳዩ ይሻል። ከዛ በኋላ ነው ሰርፕራይዝ ማድረግ ያለብን። እንዳውም ምርጥ አሳብ ነው፣ ይሻል። ለምን ቤቷ ከሄደን ጥሩ አይደለም፣ ጥሩ አይደለም ሳይሆን፣ በቃ እንደዚህ እናድርግ። ያው ዛሬ እንደምትረት ምን ነገር አልተዘጋጀም ለልጁ የሚያስፈልገው ነገር ለሷም ለሩፍታም የሚያስፈልጋት ነገር ብዙ ነገር ስላለ። እንዳውም፣ ይህ ራሱ አላስብኩም። ዝም ብለን ቤት ሰፈር ልንጠይቅ ነበር እና እዛ አካባቢ እንደዚህ እንደዚህ መተዋል ብለው ራሱ ሊነገራቸው ስለሚችል ለሩታም ለአብርሃምም፣ ዛሬ እዛ ሰፈር ትንሽ ጠጋ ብለን የሆኑ ልጆች ጠይቀን እዚህ ግቢ ነው ካሉን ነገ የሚያስፈልጉን ነገር ይዘን እንሂድ። እንደዛ ሻላ? ጥሩ ሀሳብ ነው በቃ

የግቢ ቤቱን አውቀነዋል። አሁን ነገ የሚያስፈልገውን እንደ ነገርናችሁ የሚያስፈልገውን ጠይቀንም ቢሆን የሚያስፈልገውን ነገር አዘጋጅተን መምጣት በሰፊው ነገር በሰፊው አረሳው። ማለት አረሳው ጥቁር በር፣ በቃ ጥቁር በር ኮሽማ አለበት። በቃ እንደዛ ነው። እና ቤተሰቦች፣ ምን ምን ይዘን እንምጣት? ኮሜንት ላይ ኮሜንት ላይ አስቀምጡና፣ በእናንተ ምርጫ መሆን አለበት። ለምን እናንተ ግዴታ እናንተ ባታዩአቸውም ባታገኛቸው እናንተ ስጦታ ማዘጋጀት አለባችሁ። በውስጥ በኮሜንት በእናንተ ደግሞ፣ እኛ ደግሞ ይዘን እኛ በእኔ በኩል ካልሲ አይበቃት ረካል አንተ ለሩታ ይሄን በጣም ብዙ የሚገባት ለልጁ እንጂ ለሩታ አይደለም። እናት ለልጁ ደርዘን እኮ ነው የሚገዛው። ካልሲ ስለ አንድ ፍሬ አሳውቁ ነው። እውነት እናንተ ፈጣሪ የምትፈሩ ከሆነ ሩታ የምትወዱ ከሆነ ቤተሰብ እህት ያላችሁ እናንተ ማለት ነው። ከምሬ ነው ምላችሁ። ሰብስክራይብ ፎሎ እያረጋችሁን በቃ በተረፈ ነገ እንገናኛለን ማለት ነው። በአዲስ ነገር ነው ይዘን እንመጣለን። አዲስ እቃዎችን ይዘን እንመጣለን። እንወዳችኋለን። ይመቻችሁ።